ታደርጉብናላችሁ እኔ አለው እግዚአብሔር ይመስገን፣ ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናማ ክብደትን ለመጨመር የሚረዱ 12 በንጥረ ነገር የበለጸጉ መመገብ ያለባችሁን ምግቦችን በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ ማለት ነው። ክብደት ለመጨመር እየሞከራችሁ ግን ለምን ክብደት መጨመር እንደማትችሉም እነግራችኋለሁኝ እንዴት ማስተካከል እንዳለባችሁ በዚህ ቪዲዮ ላይ በሚገባ እናወራለን ማለት ነው። በተጨማሪም ደግሞ ክብደት ለመጨመር የሚረዳ የአንድ ቀን የአመጋገብ እቅድንም በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በተጨማሪም ደግሞ ክብደት ለመጨመር የሚረዳ የአንድ ሳምንት የአስራ አምስት ቀን የአንድ ወር እንዲሁም ደግሞ ከዛ በላይ የአመጋገብ እቅድን ከፈለጋችሁ ምንም አይነት የጤና ጉዳትን ሳያስከትልባችሁ ጤናማ ሆናችሁ ክብደት ለመጨመር የሚረዳ ይህንን የአመጋገብ እቅድን ከፈለጋችሁ በቴሌግራም ቻናሌ ላይ ማውራት የምትችሉ ይሆናል ማለት ነው። የቴሌግራም ቻናሌን ወይም ደግሞ ዩዘር ኔሜን ከታች በዲስክሪፕሽን ቦክስ ወይም ደግሞ በኮመንት የመጀመሪያ ቦክስ ላይ የማስቀምጥላችሁ ይሆናል። በቀጥታ ወደ ጤና ትምህርቱ እንለፍ። የሰውነት ክብደት ለመጨመር እየሞከራችሁ ከሆነ ግን አልተሳካላችሁም። ለዚህ ታዲያ በርካታ ምክንያቶች ሊኖሩ ይችላሉ። እነዚህም ከአመጋገባችሁ፣ ከአኗኗር ዘይቤያችሁ ወይም ደግሞ ከስር ከሆኑ የጤና ችግሮች ጋር የተያያዙ ሊሆኑ ይችላሉ ማለት ነው ለሰውነት ክብደት አለመጨመር የተለመዱ ምክንያቶች የምንላቸው፣ አንደኛ ዝቅተኛ የሆነ የካሎሪ ቅበላ ካላችሁ ነው። ክብደት ለመጨመር ከምታቃጥሉት በላይ ብዙ ካሎሪዎችን መውሰድ ይኖርባቸዋል። ከምትጠቀሙት በላይ ካሎሪዎችን የምታቃጥሉ ከሆነ ክብደት በፍጹም አትጨምሩም። ሁለተኛ ከፍተኛ ሜታቦሊዝም ካላችሁ ነው። አንዳንድ ሰዎች በተፈጥሮ ፈጣን ሜታቦሊዝም አላቸው። ይህ ማለት ምግቦችን በፍጥነት ያቃጥላሉ። ይህም ክብደት ለመጨመር አስቸጋሪ ያደርግባቸዋል። ሶስተኛ በቂ ያልሆነ የፕሮቲን ቅበላ ነው። ጡንቻን ለመገንባት ፕሮቲን በጣም አስፈላጊ ነው። በቂ ፕሮቲንን ካልወሰዳችሁ የሰውነታችሁ ጡንቻ እየገነባ ሳይሆን እየቀነሰ ሊሄድ ይችላል። አራተኛ የምግብ ምርጫ ነው። ባዶ ካሎሪዎች እንደ ለስላሳ መጠጦችናም ከረሜላ የካሎሪ ይዘታቸው ከፍተኛ ቢሆንም የንጥረ ነገር እሴታቸው ግን ዝቅተኛ ነው ጤናማ ክብደትን ለመጨመር በንጥረ ነገር የበለጸጉ ምግቦችን መምረጥ ያስፈልጋል አምስተኛ የአካል ብቃት እንቅስቃሴ ነው በጣም ከፍተኛ የሆነ የአካል ብቃት እንቅስቃሴን ካደረጋችሁ በተለይ ካርዲዮን የሚያካትት ከሆነ ክብደት ለመጨመር በቂ ካሎሪን ላትወስዱ ትችላላችሁ ስድስተኛ ደግሞ የጭንቀት እናም የእንቅልፍ እጥረት ካለባችሁ ነው ጭንቀት የምግብ ፍላጎትን ሊቀንስ ይችላል። የእንቅልፍ እጥረት ደግሞ የሰውነትን ሜታቦሊዝምን እናም የሆርሞን ሚዛንን ሊያዛባው ይችላል። በእነዚህ አማካኝነት ክብደትን ላትጨምሩ ትችላላችሁ። ክብደት ላለመጨመር ደግሞ የሚያደርጋችሁ የህክምና ሁኔታዎች ወይም የጤና ችግሮች የምንላቸው አንደኛ ሃይፐርታይሮዲዝም ነው፣ ከፍተኛ የታይሮይድ እጢ። ይህ ሜታቦሊዝም በፍጥነት እንዲጨምር ያደርጋል። ይህም ክብደት ለመጨመር አስቸጋሪ ያደርገዋል። ሁለተኛ ያልተቆጣጠራችሁት የስኳር ህመም ነው። በተለይም አይነት አንድ የስኳር ህመም የክብደት መቀነስን ሊያስከትል ይችላል። ሶስተኛ የምግብ መምጠጥ ችግሮች ነው። እንደ ማላብዞርሽን ኢሹ ካለባችሁ ማለትም እንደ ክሮንስ በሽታ ወይም ደግሞ ሴሊያክ ዲዚዝ ያሉ የጨጓራና ትራክት ችግሮች ሰውነታችሁ ንጥረ ነገሮችን በአግባቡ እንዳይመጥ ያደርጋሉ። አራተኛ የአንጀት ውስጥ ጥገኛ ትሎች ካለባችሁ ነው። የአንጀት ውስጥ ጥገኛ ትሎች የምግብ ንጥረ ነገሮችን ሊወስዱ ስለሚችሉ ክብደትን ለመጨመር አስቸጋሪ ያደርገዋል። አምስተኛ የካንሰር ህመም ነው። አንዳንድ የካንሰር አይነቶች ያልታሰበ ክብደት መቀነስን ሊያስከትሉ ይችላሉ። ስድስተኛ ደግሞ ስር የሰደዱ ኢንፌክሽኖች ካለባችሁ ነው። እንደ ቲቪ ወይም ደግሞ ኤች አይ ቪ ያሉ ኢንፌክሽኖች ክብደት እንዲቀንስ ሊያደርጉ ይችላሉ። ሰባተኛ የአእምሮ ጤና ሁኔታዎች ናቸው። እንደ ድብርት ወይም ደግሞ ጭንቀት ያሉ ሁኔታዎች የምግብ ፍላጎትን ሊቀንሱ ይችላሉ። ስምንተኛ ደግሞ መድኃኒቶች ነው። አንዳንድ መድኃኒቶች እንደ የጎንዮሽ ጉዳት ክብደት እንዲቀንስ ሊያደርጉ ይችላሉ። ዘጠነኛ ደግሞ ጀነቲክስ ነው። በአንዳንድ ሁኔታዎች ዝቅተኛ የሰውነት ክብደት የዘር ውርስ ሊሆን ይችላል። ስለዚህ በእነዚህ የህክምና ሁኔታዎች አማካኝነት ክብደት እንድትቀንሱ ሊያደርግ ይችላል ማለት ነው። ታዲያ ምን ማድረግ አለባችሁ? የሚለውን ደግሞ መፍትሄን እነግራችኋለሁኝ። አንደኛ የካሎሪ መጠናችሁን ጨምሩ። ከምታቃጥሉት በላይ ብዙ ካሎሪዎችን ለመውሰድ ሞክሩ። ይህ ማለት በየቀኑ ከአምስት መቶ እስከ አንድ ሺህ አልፎ ተርፎም እስከ ሦስት ሺህ አካባቢ ተጨማሪ ካሎሪዎችን መመገብ ያስፈልጋል። ሁለተኛ በንጥረ ነገር የበለጸጉ ምግቦችን መመገብ ነው። ለጤናማ ክብደት መጨመር የሚረዱ በንጥረ ነገር የበለጸጉ ምግቦችን እንደ የለውዝ ቅቤዎች፣ ሙሉ ወተትን፣ ቀይ ስጋ፣ ስታርች የበዛባቸው አትክልቶች እንደ ሩዝ፣ አቮካዶ፣ እንቁላል፣ ቅባታማ አሳ፣ አይብ፣ ከፍተኛ ካሎሪ ያላቸው ፍራፍሬዎች፣ ጤናማ ዘይቶችን እናም የቤት ውስጥ እስሙዚዎችን ማካተት ያስፈልጋል። ሶስተኛ በቂ ፕሮቲንን መውሰድ ነው። ጡንቻ ለመገንባት እንዲረዳችሁ በእያንዳንዱ ምግብ ላይ ፕሮቲን ማካተታችሁን አረጋግጡ። አራተኛ ከፍተኛ የካሎሪ ይዘት ያላቸውን መጠጦችን መጠጣት ነው። እንደ ሙሉ ወተት ወይም ደግሞ ስሙዚዎች ካሎሪዎችን በቀላሉ ለመጨመር ይረዳሉ። አምስተኛ በየጊዜው መመገብ ነው። በየ ከሁለት እስከ ሶስት ሰዓቱ ትናንሽናም ከፍተኛ ካሎሪ ያላቸውን ምግቦችና መክሰሶችን ለመመገብ ሞክሩ። ስድስተኛ የጡንቻ ግንባታ ልምምዶችን ማድረግ ነው። ዌይት ጌን ትሬኒንግ የምንላቸውን በጂም ውስጥ ክብደት ማንሳት ወይም ደግሞ የሰውነት ክብደት ልምምዶችን ማድረግ የጡንቻን ብዛትን ለመጨመር ይረዳል። ሰባተኛ በቂ እንቅልፍን ማግኘት ነው። ጥሩ የሌሊት እንቅልፍ ለጤናማ ክብደት መጨመር በጣም አስፈላጊ ነው። በቂ እንቅልፍ የምትተኙ ከሆነ ክብደት ትጨምራላችሁ። ስምንተኛ የህክምና ምርመራ አድርጉ። ምንም አይነት የህክምና ሁኔታ መንስኤ መሆኑን ለማወቅ ከሐኪም ጋር መነጋገር አስፈላጊ ነው። ሐኪማችሁ ምርመራ በማድረግ ትክክለኛውን ምክንያት ሊያገኝናም ተገቢውን ህክምና ወይም የአመጋገብ ምክርን ሊሰጣችሁ ይችላል ማለት ነው። የሰውነት ክብደት ለመጨመር መቸገር በብዙ ሰዎች የተለመደ ሊሆን ቢችልም መንስኤውን ማወቅናም ትክክለኛውን እርምጃ መውሰድ የረጅም ጊዜ ስኬትን ለማግኘት ይረዳችኋል ማለት ነው። ታዲያ የሰውነት ክብደታችሁን ለመጨመር የሚረዱ 12 ጤናማ እናም ውጤታማ የሆኑ ምግቦችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ የለውዝ ቅቤዎች ነው። የኦቾሎኒ፣ የአልመንድ ና የካሾው የለውዝ ቅቤዎች። የለውዝ ቅቤዎች ከፍተኛ ካሎሪ ያላቸው ሲሆኑ ጤናማ ቅባቶችን ፕሮቲንንናም አንዳንድ ካርቦሃይድሬትስን በትንሽ መጠን ይሰጣሉ። ይህም ብዙ ሳትበሉ የካሎሪ መጠንን ለመጨመር ተስማሚ ነው። ሁለት የሾርባ ማንኪያ የኦቾሎኒ ቅቤ ከ190 እስከ 200 ካሎሪ፣ 16 ግራም ስብና 7 ግራም ፕሮቲንን ይሰጠናል። እንዴት መመገብ ትችላላችሁ? ሙሉ የእህል ዳቦ ላይ በመቀባት ከስሙዚ ጋር በመቀላቀል ወይም ደግሞ በአጃ ገንፎ ወይም በፍራፍሬ ላይ በማፍሰስ የሎዝ ቅቤን ወደ አመጋገባችሁ ማካተት ትችላላችሁ። ሁለተኛ ሙሉ ወተትናም ሙሉ ስብ ያላቸው የወተት ተዋጽኦዎች ናቸው። እነዚህ እንግዲህ በካሎሪ በፕሮቲን በካልሲየምናም በስብ የበለጸጉ ናቸው። እነዚህም ክብደት በሚጨምሩበት ጊዜ ለጡንቻ ግንባታ እናም ለአጥንት ጤንነት በጣም አስፈላጊ ናቸው። አንድ ኩባያ ሙሉ ወተት 150 ካሎሪ፣ 8 ግራም ፕሮቲን እና 8 ግራም ስብን ይሰጣል። በምግብ መካከል መጠጣት፣ ከስሙዚ ጋር በመጨመር ወተትን መጠቀም ትችላላችሁ። ሶስተኛ፣ ቀይ ስጋ ነው የበሬ የፍየል ወይም ደግሞ የበግ ስጋ ቀይ ስጋ እጅግ በጣም ጥሩ የፕሮቲን የብረትናም የክሬቲን ምንጭ ነው። የተወሰነ የስብ ይዘት ያላቸው ቀይ ስጋዎች ስስ የጡንቻ ብዛትን ለመጨመር በተለይ ጥሩ ናቸው። 100 ግራም የበሰለ የበሬ ስጋ 250 ካሎሪ፣ 26 ግራም ፕሮቲን እና 17 ግራም ስብን ይሰጠናል። አራተኛ ስታርች የበዛባቸው አትክልቶች ናቸው። እንደ ድንች፣ ስኳር ድንችናም በቆሎ እነዚህ ውስብስብ ካርቦሃይድሬትስን ፋይበርንናም አስፈላጊ ቫይታሚኖችን ይሰጣሉ። ካርቦሃይድሬትስ የግላይኮጅን ክምችትን ለመሙላትናም እናም ካሎሪን ለመጨመርም ይረዳሉ። አንድ መካከለኛ ስኳር ድንች 100 ካሎሪ፣ 23 ግራም ካርቦሃይድሬትስን ይይዛል። እንዴት መመገብ ትችላላችሁ? እነዚህን ተፈጭቶ ተጠብሶ፣ ወይም ደግሞ ካሎሪን ለመጨመር ከወይራ ዘይት ጋር ተሰርቶ መመገብ ይቻላል። አምስተኛ ሩዝ እናም ሌሎች ሙሉ እህሎች ናቸው፣ እንደ ኪንዋ፣ አጃ እናም ቡናማ ሩዝ። እነዚህ እንግዲህ በአንድ አገልግሎት ከፍተኛ ካሎሪ እናም ካርቦሃይድሬትስን ይይዛሉ። ከፕሮቲን እናም ከስብ ጋር በማጣመር የተመጣጠነ እናም በካሎሪ የበለጸገ ምግብን ለማዘጋጀትም ቀላል ናቸው። አንድ ኩባያ የበሰለ ሩዝ 200 ካሎሪ፣ 45 ግራም ካርቦሃይድሬትስን ይይዛል። እንዴት መመገብ ትችላላችሁ? ሩዝን ወደ ምግብ መጨመር ወይም ደግሞ ወደ ሾርባ በመቀላቀልም ወደ አመጋገባችሁ ማካተት ትችላላችሁ። ስድስተኛ አቮካዶ ነው። አቮካዶ ለልብ ጤናማ በሆኑ ሞኖ አንሳቹሬትር ስብ፣ ፋይበር እናም በፖታሲየም የበለጸገ ነው። ከፍተኛ ካሎሪ ያለው እናም ለብዙ ነገሮችም የሚውለው አንድ አቮካዶ ከ250 እስከ 300 ካሎሪ፣ 21 ግራም ስብና 12 ግራም ካርቦሃይድሬትስን ይይዛል። አቮካዶን በቶስት ላይ፣ በሰላጣ ውስጥ ከስሙዚ ጋር ቀላቅላችሁ ወይም ደግሞ እንዲሁም መመገብ ትችላላችሁ። ሰባተኛ እንቁላለው እንቁላል ከፍተኛ ጥራት ያለው ሙሉ ፕሮቲን ከጤናማ ቅባቶች እናም እንደ ቫይታሚን ቢ12 እና ኮሊን ካሉ አስፈላጊ ቫይታሚኖች የበለጸገ ነው። እነዚህን ሁላ ይሰጠናል። ለጡንቻ ጥገና እናም ለክብደት መጨመርም ተስማሚ ነው። አንድ ትልቅ እንቁላል ሰባ ካሎሪ ስድስት ግራም ፕሮቲን እናም አምስት ግራም ስብን ይይዛል። አቮካዶን ተቀቅሎ፣ ተጠብሶ ወይም ደግሞ ከቺስ እናም ከአትክልት ጋር ኦምሌት ውስጥ በማካተት መመገብ ትችላላችሁ። ስምንተኛ ቅባታማ አሳ ወይም ደግሞ ፋቲፊሽ የምንላቸው እንደ ሳልመን፣ ማካሬል እናም ሰርዲንን መመገብ ነው። እነዚህ በኦሜጋ ስሪ ፋቲ አሲድ፣ በፕሮቲን እናም በጤናማ ስብ የበለጸገ ነው። ለልብ ጤና እናም ለጡንቻ ግንባታም ይረዳል። የአመጋገብ ዋጋውም 100 ግራም የበሰለ ሳልመን 200 ካሎሪ 20 ግራም ፕሮቲን እናም 13 ግራም ስብን ይሰጠናል። ቅባታማ አሳዎችን ጋግራችሁ ጠብሳችሁ በሳንዱች ውስጥ ወይም ደግሞ ከሰላጣ ጋር በመጨማመር መጠቀም ትችላላችሁ። ዘጠነኛ ደግሞ አይብ ነው። አይብ በካሎሪ በስብናም በፕሮቲን የበለጸገ ነው። እንዲሁም ጥሩ የካልሲየም ምንጭና የምግብ ጣዕምን ማበልፀጊያ ነው። ትንሽ መጠን አይብ 110 ካሎሪ 7 ግራም ፕሮቲን እናም 9 ግራም ስብን ይሰጠናል። አይብን ወደ ሳንድዊች፣ ወደ እንቁላል፣ ወደ ፓስታን በመጨመር መመገብ ትችላላችሁ። በኢትዮጵያ ባህል ውስጥ አይብን በተለያየ መንገድ መጠቀም ይቻላል። አስረኛ ሙዝናም ሌሎች ከፍተኛ ካሎሪ ያላቸው ፍራፍሬዎች ነው እንደ ማንጎ ወይንናም የደረቁ ፍራፍሬዎችን እንደ ሙዝ ያሉ ፍራፍሬዎች በተፈጥሮ ስኳር በካሎሪ እናም በአስፈላጊ ንጥረ ነገሮች የበለጸጉ ናቸው። የደረቁ ፍራፍሬዎች በተለይም ከፍተኛ የሆነ ካሎሪ አላቸው። አንድ ሙዝ ወደ 100 ካሎሪ፣ 23 ግራም ካርቦሃይድሬትስን ይሰጠናል። ሙዝን ከኦቾሎኒ ቅቤ ጋር፣ ከስሙዚ ጋር ወይም ደግሞ እንደ ፈጣን መክሰስ እንደዚሁም መመገብ ትችላላችሁ። 11ኛ ጤናማ ዘይቶችን መጠቀም ነው። ለምሳሌ የወይራ ዘይት፣ የኮኮናት ዘይትና የአቮካዶ ዘይትን እነዚህ እጅግ በጣም ከፍተኛ ካሎሪ አላቸው። አንድ የሾርባ ማንኪያ ብቻ ወደ አንድ መቶ ሃያ ካሎሪ አለው። ለማብሰል ወይም ደግሞ በምግብ ላይ ለማፍሰስም በጣም ጥሩ ናቸው። የአመጋገብ ዋጋቸውም አንድ የሾርባ ማንኪያ የወይራ ዘይት ወደ 120 ካሎሪ እናም 14 ግራም ስብን ይሰጠናል። እነዚህን ጤናማ ዘይቶችን እንዴት መጠቀም ትችላላችሁ? ምግባችሁን በእነዚህ ዘይቶች ማብሰል በሰላጣ ወይም ደግሞ በፓስታ ላይ በማፍሰስ ወደ አመጋገባችሁ ማካተት ትችላላችሁ። አስራ ሁለተኛ በቤት ውስጥ የተሰሩ ከፍተኛ ካሎሪ ያላቸው እስሙዚዎችን መጠቀም ነው። በካሎሪ የበለጸጉ ንጥረ ነገሮችን እንደ ሙዝ፣ የለውዝ ቅቤ፣ ወተትናም ፕሮቲን ፓውደርን በመቀላቀል የተከማቸ በቀላሉ ሊፈጭ የሚችል ምግብን ወይም ደግሞ መጠጥን አዘጋጅታችሁ መጠቀም ነው። የተለመደው የምግብ አዘጋጃጀት ሙዝ፣ የኦቾሎን ቅቤ፣ አጃ ሙሉ ወተት፣ ፕሮቲን ፓውደርን በመጠቀም ከ500 እስከ 800 ካሎሪን ታገኛላችሁ። እንዴት መጠቀም ትችላላችሁ? ከስፖርታዊ እንቅስቃሴ በኋላ እንደ ሼክ በማድረግ ማለትም ፈጭታችሁ ቀጥታ በመጠጣት በቁርስ ወይም ደግሞ በምግብ መካከል እንደ መክሰስም መጠቀም ትችላላችሁ። ታዲያ ለጤናማ ክብደት መጨመር እነዚህን 12 ምግቦችን በአመጋገባችሁ ውስጥ ማካተት አለባችሁ። ለጤናማ ክብደት መጨመር የሚረዳችሁ ጠቃሚ ምክሮችን ደግሞ ልንገራችሁ። በየ ከሁለት እስከ ሶስት ሰዓታቱ ምግብን መመገብ ያስፈልጋል። በእያንዳንዱ ምግብ ፕሮቲን፣ ካርቦሃይድሬትስ እና ጤናማ ቅባቶችን ማጣመር ይኖርባችኋል። እንደ ዘይት፣ አይብ፣ ለውዝናም እናም አቮካዶ ያሉ የካሎሪ ማበልጸጊያዎችንም ተጠቀሙ። የካሎሪ መጠናችሁን ለማስተካከል ወይም ደግሞ ለመጨመር አመጋገባችሁን ተከታተሉ። ታዲያ ጤናማ ክብደትን ለመጨመር በእነዚህ በ12 በነገርኳችሁ ምግቦች ላይ የተመሰረተ የአንድ ቀን የምግብ እቅድን አሁን እነግራችኋለሁኝ። ይህ የምግብ እቅድ ሶስት ዋና ምግቦችን የሚያካትት ነው ማለትም ቁርስ፣ ምሳ፣ እራትን፣ ሁለት መክሰስ ማለትም የቁርስ መክሰስን የሚያካትትና የእራት መክሰስን የሚያካትት እንዲሁም ደግሞ አንድ እስሙዚን የሚያካትት ነው መጠጥን ማለት ነው። እናም በምግብ መጠን ላይ በመመስረት ከሁለት ሺህ ስምንት መቶ እስከ ሶስት ሺህ ካሎሪዎችን ለማግኘት ያለመ የአመጋገብ እቅድን አሁን እነግራችኋለሁኝ። ይህ የአንድ ቀን ብቻ የአመጋገብ እቅድ መሆኑን ማወቅ አለባችሁ። ታዲያ ቁርስ ላይ ከሰባት መቶ እስከ 800 ካሎሪን ለማግኘት የአቮካዶ እንቁላል ቶስት ፕላስ ሙዝ ፕላስ ሙሉ ወተትን በመጠቀም ነው። የሚያስፈልጋችሁ ሁለት ቁራጭ ሙሉ የእህል ዳቦ ያስፈልጋችኋል፣ ግማሽ አቮካዶ የተፈጨ ሁለት ሙሉ እንቁላል በወይራ ዘይት የተጠበሰ እናም አንድ መካከለኛ ሙዝና አንድ ኩባያ ሙሉ ወተት ያስፈልጋቸዋል። እነዚህን ቁርስ ላይ መመገብ ነው ከ700 እስከ 800 ካሎሪን ይሰጣቸዋል። በፕሮቲን በጤናማ ቅባቶች በፋይበር እናም በኮምፕሌክስ ካርቦሃይድሬትስ የተሞላ ነው። ጠዋት ላይ የሚወሰድ መክሰስ ማለትም ምሳ ሰዓት ሳይደርስ ከጠዋት እስከ ምሳ ሰዓት ባለው መካከል ላይ ወደ አራት ሰዓት አካባቢ የምትወስዱት መክሰስ ደግሞ ከአራት መቶ እስከ 500 ካሎሪን የሚሰጣችሁ የኦቾሎኒ ቅቤ ሳንድዊች እናም አንድ እፍኝ የሎስ ፍሬ መጠቀም ነው። የሚያስፈልጋችሁ ሁለት ቁራጭ ሙሉ የእህል ዳቦ ያስፈልጋችኋል፣ ሁለት የሾርባ ማንኪያ የኦቾሎኒ ቅቤ እናም አንድ የሾርባ ማንኪያ ማር፣ ይህ አማራጭ ነው። እናም አንድ አውንስ ወይም ደግሞ 28 ግራም የለውስ ፍሬ ወደ 180 ካሎሪን ይይዛል። ይህ ያስፈልጋቸዋል። ይህንን መክሰስ የጠዋት መክሰስ ላይ መጠቀም ነው። በጤናማ ቅባቶች የበለጸገ እናም በምግብ መካከል ካሎሪን ለመጨመር በጣም ጥሩ ነው። ሳ ላይ ደግሞ ከ800 እስከ 900 ካሎሪን የምታገኙበት የተጠበሰ ሳልመን ሩዝናም የተጠበሰ ስኳር ድንች እናም የወይራ ዘይትን አንድ ላይ መጠቀም ነው። 150 ግራም የተጠበሰ ሳልመን ያስፈልጋችኋል። አንድ ኩባያ የበሰለ ነጭ ወይም ደግሞ ቡናማ ሩዝ፣ አንድ መካከለኛ ስኳር ድንች ተቆርጦ በወይራ ዘይት የተጠበሰ ያስፈልጋችኋል። ከአንድ እስከ ሁለት የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል በላዩ ላይ በምትመገቡት ላይ ማፍሰስ ነው። ይህንን ምሳ ላይ መመገብ ነው። ከስምንት መቶ እስከ ዘጠኝ መቶ ካሎሪን ይሰጣቸዋል። በፕሮቲን የበለጸገ እናም በልብ ጤናማ ቅባቶች የበለጸገ ሲሆን ከፍተኛ የሆነ ካሎሪም አለው ማለት ነው። ከሰዓት በኋላ የሚወሰድ እስሙዚ ደግሞ አዘገጃጀቱን ልንገራችሁ። የምትጠጡት ፋይታችሁ የምትጠጡት ሊሆን ይችላል። ከስድስት መቶ እስከ ሰባት መቶ ካሎሪን ይሰጣቸዋል። ከፍተኛ ካሎሪ ያለው ጡንቻ ገንቢ ሼክ ወይም ደግሞ መጠጥን አዘጋጅታችሁ መጠጣት ነው። የሚያስፈልጋችሁ አንድ ሙዝ፣ ሁለት የሾርባ ማንኪያ የአልመንድ ቅቤ ወይም ደግሞ የኦቾሎኒ ቅቤ፣ አንድ ስኩፕ ወይም ደግሞ 24 ግራም የእጽዋት ፕሮቲን ያስፈልጋችኋል፣ ግማሽ ኩባያ አጃ፣ አንድ ኩባያ ሙሉ ወተት ወይም ደግሞ የግሪክ እርጎ፣ ማንኛውንም እርጎ መጠቀም ትችላላችሁ። ጤናማ የሆነ አንድ የሾርባ ማንኪያ ተልባ ወይም ደግሞ ቺያሲድስን ከሁለት አንዱን መጠቀም ትችላላችሁ። እንደ አማራጭ ደግሞ አንድ የሻይ ማንኪያ የኮኮዋ ዱቄት ወይም ደግሞ ማርን መጠቀም ትችላላችሁ። እነዚህን አንድ ላይ ሼክ አርግታችሁ መጠጥን አዘጋጅታችሁ መጠቀም ትችላላችሁ። ለመጠጣት በጣም ቀላል እናም ጡንቻን የሚደግፉ ንጥረ ነገሮችን የሚያዘ ነው። ከ600 እስከ 700 ካሎሪን ይሰጣችኋል። ላይ ደግሞ ከ700 እስከ 800 ካሎሪን የምታገኙበት የበሬ እናም የአይብ ፖስታ ቦል ማዘጋጀት ነው። የሚያስፈልጋችሁ 150 ግራም ስስ የተፈጨ የበሬ ስጋ በወይራ ዘይት የበሰለ ያስፈልጋችኋል። አንድ ነጥብ አምስት ወይም ደግሞ አንድ ከግማሽ ኩባያ የበሰለ ፓስታ ያስፈልጋችኋል። አንድ ኩባያ በእንፋሎት የበሰለ ብሮኮሊ ወይም ደግሞ ሌላ አትክልትንም መጠቀም ትችላላችሁ። እንዲሁም አንድ የሾርባ ማንኪያ የዌራ ዘይት የተቀላቀለበት መሆን መቻል አለበት ማለት ነው። ይህንን አንድ ላይ አዘጋጅታችሁ መመገብ ነው። ቀኑን በጠንካራ ሁኔታ ለመጨረስ በፕሮቲን በጤናማ ቅባቶች እና በኮምፕሌክስ ካርቦሃይድሬትስ የተመጣጠነ ነው ማለት ነው። እጅግ በጣም ገንቢ የሆነ እራት ነው። ከ700 እስከ 800 ካሎሪን የሚሰጣችሁ ነው። ምሽት ላይ ደግሞ ልትተኙ ስትሉ የምትወስዱት እንደ መክሰስ ሊሆን ይችላል። በቃ ከመተኛታችሁ በፊት የምትወስዱት ከመተኛታችሁ ከአንድ ሰዓት በፊት የምትመገቡት ከሦስት መቶ እስከ አራት መቶ ካሎሪን የሚሰጣችሁ የግሪክ እርጎን ከደረቁ ፍራፍሬዎችና ለውዝ ጋር አዘጋጅታችሁ የምትጠቀሙት ነው። የሚያስፈልጋችሁ አንድ ኩባያ ሙሉ ስብ ያለው የግሪክ እርጎ ነው። እንደ አማራጭ እንዳልኳችሁ ሌላ አይነት እርጎን መጠቀም ትችላላችሁ እንዲሁም አንድ አራተኛ ኩባያ የደረቁ ፍራፍሬዎች ዘቢብ ሊሆን ይችላል፣ ቴምር ሊሆን ይችላል፣ አፕሪኮት ሊሆን ይችላል። ከእነዚህ ውስጥ አንዱን መጠቀም ትችላላችሁ። ከአንድ እስከ ሁለት የሾርባ ማንኪያ የተደባለቀ ለውዝ ያስፈልጋችኋል። እንደ አማራጭ ደግሞ የማር ጠብታን ማድረግ ትችላላችሁ። ይህ በፕሮቲን የበለጸገ እና በቀስታ የሚፈጭ ከእንቅልፍ በፊት በጣም ተስማሚ የሆነ ምግብ ነው። ስለዚህ ለአንድ ቀን እነዚህን አዘጋጅታችሁ ክብደትን ለመጨመር መመገብ ትችላላችሁ ማለት ነው እንዳልኳችሁ በጣም ብዙ ሰዓት ኦልሞስት በቀን ወደ ስድስት ጊዜ የምትመገቡት የአመጋገብ እቅድ ነው የነገርኳችሁ ታዲያ ይህ አመጋገብ ክብደትን ይጨምርላችኋል እንዴት ጤናማ በሆነ መልኩ ምንም አይነት የጤና ችግርን ሳያስከትልባችሁ ጤናማ በሆነ መልኩ ክብደትን ለመጨመር የሚረዳችሁ የአንድ ቀን የአመጋገብ እቅድ ነው ማለት ነው ዕለታዊ አጠቃላይ ድምሩ ደግሞ ካሎሪን ከ2900 እስከ 3100 ካሎሪን የሚሰጣችሁ ነው። ፕሮቲን ደግሞ ከ130 እስከ 150 ግራም ፕሮቲንን የሚሰጣችሁ ነው። ካርቦሃይድሬትስ ደግሞ ከ300 እስከ 350 ግራም ካርቦሃይድሬትስን የሚሰጣችሁ ነው። ቅባቶችን ደግሞ ከ120 እስከ 140 ግራምን የሚሰጣችሁ ነው ማለት ነው። ስለዚህ እጅግ በጣም ሄልዚ እናም ጤናማ ነው። ለክብደት መጨመር ዕለታዊ መመሪያዎች እንዳልኳችሁ በየ ከሁለት እስከ ሶስትና አራት ሰዓታቱ መመገብ ይኖርባችኋል። ጤናማ ዘይቶችን፣ የወይራ ዘይት፣ የኮኮና ዘይት እናም ሌሎች ጤናማ የአቮካዶ ዘይቶችን በአመጋገባችሁ ውስጥ መጨመር ያስፈልጋችኋል። በእያንዳንዱ ምግብ ወይም ደግሞ መክሰስ ውስጥ ደግሞ እንደነገርኳችሁ ፕሮቲንን ማካተት አለባችሁ። ከፍተኛ ካሎሪ ያላቸውን እስሙዚዎች ወይም ደግሞ ሙሉ ወተትን መጠጣት ሊኖርባችኋል። እንዲሁም ደግሞ ቋሚና ኮንሲስታንሲ ሊኖራችሁ ይገባል። ክብደት መጨመር ቀስ በቀስ የሚመጣ ነገር ነው። አንድ ሳምንት ብቻ ሞከራችሁ ክብደት አልጨመርም ማለት አትችሉም። ቀስ በቀስ የሚመጣ ነገር ስለሆነ ቋሚነት ወይም ደግሞ ቀጣይነት ሊኖራችሁ ይገባል ማለት ነው። እርግጥ ነው ይህ የነገርኳችሁ የአመጋገብ እቅድ በጣም ኮስቲና በጣም ውድ ሊሆን ይችላል። ነገር ግን ጤናማ ሆናችሁ ክብደትን ለመጨመር የምትፈልጉ ከሆነ ሌላ ኮምፕሌክስ የሆነ የጤና ችግር፣ ውስብስብ የሆነ የጤና ችግርን በጣም አላስፈላጊ ነገሮችን እየተጠቀማችሁ ክብደት ከምትጨምሩ ይልቅ በጤናማ መልኩ የጤና ችግርን ሲያስከትልባችሁ ክብደት ለመጨመር ከፈለጋችሁ ይህንን የአመጋገብ እቅድን መከተል ይኖርባችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ቅድም እንዳልኳችሁ የአንድ ሳምንት የ15 ቀን የአንድ ወር ወይም ደግሞ ከዛ በላይ ክብደትን ለመጨመር የሚረዱ የአመጋገብ እቅድን ማግኘት ከፈለጋችሁ በቴሌግራም ላይ ልታወሩኝ ትችላላችሁ ማለት ነው። የቴሌግራም አድራሻዬን በከታች ከዲስክሪፕሽን ቦክስ ወይም ደግሞ በኮመንት የመጀመሪያ ቦክስ ላይ የምታገኙት ይሆናል ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።